ተሰልፎ እንደ ባምቢ አር ላይ ግን እንደዚህ እኔ ግን ምን አገባኝ ነው አሁን ሰላሳ ሺህ ብር አስገቢልኝ በጣም ተቸግሬ ነው ምናምን ስላት አለ ደግሞ መማር ጋር መቶ ሺህ ብር አስገቢልኝ በጣም መማር

ለምን? ምንድ ነው ምንድነው? ሄሎ ሄሎ ሄሎ ይ አለሁልሽ። ቀደሟን ብሯን አስገቢልኝ። ዛሬ ያንብር ሰላሳ ሺህ ብሩን ቀደም ደሞ ሰይህምን አባ ብር ነው እ ሰላሳ ሺህ ብር መንገድ ላይ አስገብቼ እልሽ አልነበረ ደውለሽልኝ እንደውም አስገባልኝ ብለሽ

ወይ በስመ አብ እስኪ ቤታዩ አንተ ቀድመህ ምንም

መቶ ዶላር አርጊላት አላልም ነው፣ አንድ ሺህ መማር ግን ምንም አላነሳችም። እዚህ ጋር እዚህ ስለነበረች እዚህ ነበረች፣ እኔ ጋር ማለት ነው። እዚህ ቤት ግን ሄሎ ማሚ፣ ስራ ነሽ አይደል? ይቅርታ በማሪያም ረበሽኩሽ። ስራ ገብተሽ ነው ገና ነሽ? ደህና ነኝ። እንዴት ነሽ ለማለት ቅድም እኮ እየከበደኝ ነው ግን መምዬ የሚጠይቅሽ አንድ ነገር ላስቸግርሽ ነበር ብድር ነው ብድር ነው ብድር ነው ምለው ማሬ አንድ ሺህ ዶላር ይመጣ ታበድር ነበርሳላ ምናሽ ማሪ አልሰማሁሽም፣ ይቅርታ አንድ ሺህ አንድ ሺ ዶላር ውድ ያበድ ባሽ ማለት ነው። ምትች ከሆነ ካላስቸገርኩሽ ለመቼ ነው? ለመቼ ነው? ለዛሬ ለነገ? ውዴ ለነገ ነው፣ የሆነ ነገር ነው እና ስላ ለነገ ካበደርሽኝ መልስ ልሻለሁ።

እኛ ብቻ እስከ መቼ ነው ግፍ

አምስተኛ ስትል ስድስተኛ ሺህ ኮይል ሰባተኛ ስትል አስራ አምስተኛ ሺህ እየሰጧት ነው። ይሄኔ ቤተሰቡ እንደው ምን ጉድ ነው? አዎ ምንድን ሰው እየከሰረ አዎ፣ የሚለው እየተሸነፍን እኮ ነው። ሁለት ሰዓት ተኝቼ ሁለት ሰዓት ተኝቼ ቁጭ ብዬ ቀኑ ሙሉ አሁን እየለፈለፍክ ያለው

ከላይ ሙሉ በሙሉ ወጣለው። ቅድም የገባው እሺ፣ አልተኛውኝም። ለዛ ነው ውዶቼ።